ዝም ቢሎ ቸርች ገብተህ እጅ አንስተህ አሜን ብለህ አትወጣም። ቦታ ካላወቅህ አይሳካል። ቦታ ደግሞ ለማወቅ ማወሰን አለባት። ችግር ይመጣል ማወሰን፣ ራብ ይመጣል ማወሰን፣ ውጋ ይመጣል ለማወሰን። ምክንያቱ ውስጥ ስፍራውን በረከት ያለው እዛ ነው። ሰላም ያለው እዛ ነው። ጉዳዩ ግን ምን አለ? ምጥ አለበት ጉዳው ምን አለበት? ርብሽ አለበት። ጉዳው ምን አለ? ጦርነት አለበት። ግን ቦታ ቦታ ያለማወቅ ነው ሰዎች የሚንከራተቱ ቦታ ያለማወቅ ትንከራተተዋለ እንጂ አይሳካል። የትም ቦታ ግባ ስፍራው ካለሆነ ቦታ አይሆንም። የተመቸበት አልጋ ይዘጋጅ ስፍራ ካለሆነ ይቆረቆራል። የተመቸ መኪና ይገዛል ስፍራ ካለሆነ ይገለብጣል። ስፍራ ካለሆነ ካንተ ጋር አይሄድም። ላወጅባችሁ ወደ ቦታችሁ የሚያስመለስ ኃይል ያገኛል ወደ ቦታችሁ የሚያስመለስ የዝጋብር ቅባት ያገኛችሁ። የዛሬ ትምህርት ዋናው የሚያስተምረው ምክንያት ቦታ ማወቅ የምርኢስ ነው። የሚያስተምራቸው ቦታ ያለ ማወቅ የሚታጠፉ ነገሮች አለ። መንፈሳዊ ነገር ቦታ ማወቅ ነው። ቦታ ማወቅ የማትችሉ ከሆነ በህይወታችሁ ላይ ቁጥራችሁ የማትጨርሳችሁ ዋጋ ትከፍላላችሁ። በዛ ቤተ ክርስቲያን ውስጥም የቴ ነው የነ ቸርች ፍራማ የምትሆነው ቦታ ስታቅ ነው። አመነ ወይ? ኮሊንግም እግዚአብሔር ወዴት ነው የጠራኝ? የት መንደር ነው እግዚአብሔር የጠራኝ? ቦታ ማወቅ አለባችሁ። አገልግሎትም ቤት ስፍራ ላይ ቢያገለግል ፍሬያማ ሆናለሁ? ነጋዴም ምን ቢነግድ ይተርፋለሁ? መንግስት ሰራተኛም ወይ ደግሞ ስልጣን የሚፈልጉ ሰው ምን ላይ ቢቀመጥ ፍራማ ለአገር ይሆናለው። ቦታ ካልሆነ የተቀመጥቅበት ቦታ ተቀምጠ ምድር ነው የምታበላሸው። ቦታ አይደለም ወይ ደግሞ አንተ ውስጥ የለም ኮሊንጉ። ቦታ ያለማወቅ ነው ዋጋ የምትከሰሩም ባዶ የምትሆኑም እጃችሁ ላይ ያላችሁ ነገር የሚታጡም ቦታ ያለማወቅ ነው። እግዚአብሔር መጠበቅ ብሎ እስኪ ያዋጣል ብሎት ስለዚህ ቦታ ላይ መቆየት ሁላችሁ እስኪ መጻፍሩት ምዕራፍ አንድ ከቁጥር ስድስት አውጡ ምራፍ አንድ ከቁጥር ስድስት እሷም በሙዓብ ምድር ሳለች እዝጋብሔር ምድርቱ እንደ እንጀራም እንደሰጣቸው ሰጣቸው ስለሰማች ከሞአብ ምድር ልትመለስ ከሁለቱ ራሳቸው ጋር ተነሳች። እርሷም ከሁለቱ ራሳቸው ጋር በተቀመጠችበት ስፍራ ወጣች፣ ወደ ይሁዳ ምድር ልመለሱ በመንገድ ሄዱ። ኖሃምንም ምላቶችም ሂዱ ወደ እናቶቻችሁ ቤት ተመለሱ። በነና በሞቱቱት እንዳደረጋችሁ እግዚአብሔር ቸርነትም ያደርግላችሁ። እግዚአብሔር በየባሎቻችሁ ቤት ረፍት ይሰጣችሁ። እቺ ሴት ነዋም የምትባል ከእስራኤል ምድር ወጣችና ወደ ሙአቢ አገር ሄደች። እግዚአብሔር ተቀመጠ ያለ የተወለደች እግዚአብሔር ክዳን ወደ ገባበት ምድር እስራኤል ነበር። እቺ ሴት ግን ከእስራኤል አገር ወጣችና ሙአቢ ሄደች። ከማን ጋር? ከባልም ከሁለቱ ልጆች ጋር። እዝጋብር ያለው የት ነው? እስራኤል ነው። እሷ ሄደች ወደት ነው? ሙአብ ነው። የሄደችበት ቦታ ላይ የእዝጋብር እጅ የለበትም። ምክንያቱ ምንድን ነው? ሄዱበት በጊዜው በኢየሩሳሌም ላይ ራቢ ወርቆ ነበር፣ ከተማ ባዶ ስለነበረ፣ ለዚህ ምክንያት ነው። ወደ ኢየሩሳሌም ትቷ ወደ ወደ ሞአብ ምድር ሄደች። ከማን ጋር? ከባልና ከሁለት ልጆች ጋር። ስትሄድ ፋሚሊ አላት፣ ስትመለስ ግን ፋሚሊ ሞተዋል ባሉም በዛ ዋጣች ሁለቱ ልጆችን በሞአብ ምድር ላይ ቀበረች። እግዚአብሔር በሙሉ እጅ አስወጥቶ በባዶ እጅ አስመለስልኝ አለች። የእግዚአብሔር ችግር ሳይሆን የእሷ ችግር ነው። ምድርቱ ጎበኛ ያለው ጠበቅ ብለዋ አልጠበቅም ያሉ እነሱ ናቸው። ስለ ወጣች ደግሞ እግዚአብሔር ከክዳናችሁ ቦታ ከተነሳችሁ በኋላ እናንተ ለሚፈጠረው ችግር እግዚአብሔር አይጠየቅም። ምክንያቱም ቆይ ማለት እግዚአብሔር ቆይ ብለዋል። አልቆይም ካልክ ደግሞ አላፊነቱ ያንተና ያንተ ነው። የብዙ ሰዎች ህይወታችሁ የሚበላሹ ስፍራ ያለማወቅ ብቻ ነው። ስፍራ ያለማወቅ ህይወታችሁ ከጥቅም ውጭ ይበላሻል። እች ሴት ስትወጣ ከነ ባሉ ከነ ልጆቹ ጋር ነበረ። ስትመለስ ግን ባሉም ሞቷል ቀብሯለች በሞቢ ላይ ልጆቹም ሞተዋል እዛ ቀብሯለች። ብቻው ናት። ምክንያቱ ልክ እሷ ወደ ሞዓቤ ምድር ስትገባ እግዚአብሔር ኢየሩሳሌም ጎበኘ የሚባል ዜና ሰማች። ቤተል በዳቦ ተሞልቷል። ቤተል ማለት ምንድን ነው? የዳቦ ቤት ማለት ነው። ቤተል ዳቦ ሞልቷል፣ ጥጋብ ሆኗል፣ ራብ የለም። ኢየሩሳሌም የሚል ዜና ሰማች። ወደዛ ግን ለመመለስ ባልም ልጆቹም ጨርሷለች እንግዲህ ምንም አማራጭ የለም ወደዛ ከመመለስ ውጭ አማራጭ የለም ወደዛ ስትመለስ ግን ማነው አብሮ ሄደችው ሩት ከአንቺ ጋር ሄዳሉ አለች ሩት ደግሞ ከኖአሚ ይልቅ በመጽሐፍ ቅዱስ ላይ ሂስትሪ ያላት ሴት ናት ምክንያቱ ሩት ኪዳን የላት እግዚአብሔር ነው አክሰፕት ያደረጋት። ሩት እስራኤላዊ አይደለችም። ሩት ሞዓቢ ናት። ዩሲ የማይገናኝ ዓለም ናችሁ ሁለቱ። ምክንያቱ ምንድን አለች ኢዝቤ እዝቤ ነው ምድር ምድሬሽ ሆኗል። በምትሆንበት ቦታ ሆናለው፣ በምትሞችበት ቦታ ከንቺ ጋር ሞታለው። ስለዚህ ከንቺ አልለይም፣ አገርሽ አገሬ ነው አለች። ምክንያቱ ኪዳን የላት ምች ሴት። ዛሬ መንፈስ አይናችሁ ይብራ፣ መንፈስ አይናችሁ ይብራ መንፈሳዊ አይናችሁ ይብራ። እስኪ መንፈሳዊ አይን ይበራ ብሎ እስኪ እቺ ሴት ምን ያለላት? ኪዳን የላትም። ኪዳን የላትም ግን፣ ኪዳን ያላት ሴት ነው ተከተለች። እቺ ሴት ምንድነው ኪዳን ያላት እስራኤላዊ ነው። ከዛ ብሔር መስመር ወጥቷለች። እቺ ግን ሙአባዊ ናት፣ እስራኤላዊ አይደለችም። ስለዚህ ሙአባዊና እስራኤላዊ ስጀምር አይቀባበሉም፣ መቀባበልም አይችሉም። እንደ ጠላት ነው እርስ በርስ የሚፈላለጉ ሁለቱ ሰዎች። ያ ኪዳን የሌለ ህዝብ ነው የማምን የማይፈለግ ሕዝብ ነው። ይሄ ደግሞ በእግዚአብሔር የሚያምን ሕዝብ ነው። ቦታ ላይ ያለ መቀመጥ የምትከፍላችሁ ዋጋ አላችሁ። ቦታ ላይ ያለ ማጣት ስፍራ ያለ ማገኘት። ዝም ብሎ ቤተክርስቲያን ገብቶ እኮ አይመለክም። ዝም ብሎ ቸርች ገብቶ እኮ አሜን አይባልም። ስፍራችሁ ማወቅ አለባችሁ። እየተተከልክበት ቦታ ማወቅ አለበት። ቦታ ካላወቅ አትለመለምም። ቦታ ካላወቅ አይሳካልህ። ቦታ ደሞ ለማወቅ ማወሰን አለባችሁ። ማወሰን ችግር ይመጣል። ማወሰን ራብ ይመጣል። ማወሰን ውጋ ይመጣል። ለማወሰን ምክንያቱስ ስፍራው ነው በረከት ያለው እዛ ነው ሰላም ያለው እዛ ነው። ጉዳዩ ግን ምን አለ ምጥ አለበት። ጉዳዩ ምን አለበት ርብሽ አለበት። ጉዳዩ ምን አለበት ውጋ አለበት። ጉዳዩ ምን ያለት ጦርነት አለበት። ግን ቦታ ነው። ቦታ ያለማወቅ ነው ሰዎች ሚንከራተቱ። ቦታ ያለማወቅ ትንከራተተዋለህ እንጂ አይሳካልህ። የትም ቦታ ግባ፣ ስፍራው ካለሆነ ቦታ አይሆንም። የተመቸበት አልጋ ይዘጋጅ፣ ስፍራ ካለሆነ ይቆረቆራል። የተመቸ መኪና ይገዛል፣ ስፍራ ካለሆነ ይገለብጠዋል። ስፍራ ካለሆነ ከአንተ ጋር አይሄድም። ላወጅባችሁ ወደ ቦታችሁ የሚያስመለስ ኃይል ያገኛችሁ ወደ ቦታችሁ የሚያስመለስ የዝጋብር ቅባት ያገኛችሁ። ቦታ ያለ ማወቅ ሰው ሚንከራተተው ዝም ቢሎ ቸርች ገብተ እጅ አንስተ አሜን ብለ አጣም። እኛ ስሙ የተጨለመብ ሰው አይደለንም፣ የበራል ሰው ነው። እኛ የበራል ሰው ነን። የበራልኝ ሰው ነኝ። ቦታ ያለ ማወቅ ነው ዋጋ የሚያስከፈላችሁ። ቦታ ያላወቃችሁ ሰው ኪሳራችሁ ለእናንተ ራባቹu ለናንተ፣ ችግራችሁ ለናንተ፣ ውርደታችሁ ለናንተ። እች ሴት ኮ ባልም እዛ ቀበረች፣ ልጆችም ቀበረች፣ ሁሉ ነገር ጨርሰች። ሩት ግን ደሞ በሙአቢ ምድር አገኘች። ሙአቢ ምድር ደሞ ተከተረች። አዋቂ ናት። ነ ንችጋ ሜች ጋ ደሞ ል ከፈለግክ ይፈልጋሉ። ልብ ብቻ ክፈት እንጂ ይገባዋል። በመጽሐፍ ሩት ላይ እቺ ሩት ስለ ኖአሚ የተጻፈ በሩት ላይ ኖአሚ ሂስትሪ የላት። ሂስትሯ ምንድ ነው? በእዝጋበር ትእዛዝ ውጭ ወጥቷ ባሉም ሞተ ልጆቹም አለቀ። ባዶ መሆኑ ብቻ ነው ነገር ሩት ደግሞ ልቡና እዝጋበር ወዷ ተሸነፏ። ኪዳነ ከሌለበት ምድር ወጥታ ወደ ክዳን ምድር መግባቱ እቺ የመጽሐፍ ሩት የወጣችው ክዳን ከሌለበት ከጨለማ አለም ወጥታ አሸነፋ። ተመልስ እያለች አልመለስም እያለች እኔ ራሱ ተዋርጃለሁ ያለው አንቺ ማትዋረድ በተዋረኪ ቦታ ይዋርዳለሁ፣ በሞት ቦታ ይሞታለሁ፣ በተቀበርሽ ቦታ ይቀብራለሁ። ከአንቺ ግን ምን ሆነ አልለይም ከሩት ይልቅ ግን መንፈሳ አይን ግን የበራው ለኖዋሚ ነው። ኖዋሚ ግን ጨለመባት። ስንት ሰዎች አሉ የጨለመባችሁ እናንተ ያገኛችሁበት ቦታ ቅዳሴ አትግቡ። ባገኘበት ቦታ ላይ ብረት አናት ላታደርገው ቦታ ይወቅ ፍሬ ትፈለጋለች ፍሬ መፍራት ቦታ ይወቃቸው። ደሞ ስፍራ ካወቅ ደሞ ተረጋጋ። የመረጋጋት መንፈስም ያገኛችሁ ዛሬ ሶስት በረከት ይባርካቸዋል። አንደኛው ስፍራ ማወቅ፣ ሁለተኛው ሁለተኛ መረጋጋት፣ በተረጋጋበት መስመር ደሞ መባረቅ ስፍራ ያለ ማወቅ ነው። ዋጋ የምትከፍሉ መንፈሳዊ አባቴ ማን ነው? መንፈሳዊ እናቴ የቷ ናት? የምታመልክ ቸርች ደግሞ ማወቅ አለብሽ። ዝም ብሎ እንደ ጎረቤት ብቻ ስለሆነች ዝው ብለ እንዳትግቢ። በረከቱ እንዴት ነው የሚያገኛችሁ? አንቺ እኮ አድራሻ የለሽም። ዛሬ እዚህ ቸርች አለ ነገ እዚህ ነሽ ብሎ ቢመጣ ነገ ደግሞ ሌላ ቸርች ነሽ ያለሽ የላትም። ሴቷ ቆይቆቆ ሊፈለግ የላትም። አሁንም ደግሞ እዛ ቸርች ብሎ ሲመጣ ነገ ሌላ ቸርች ናት። መስመር የሌለው አየር ላይ ያለው ችግኝ ናችሁ። አየር ላይ ያለው ችግኝ ምንም አዲስ ነገር አያወጣም ይደርቃል እንጂ። አንድ ችግኝ ችግኝ መሆን የሚችለው ተተክሎ ተቆፍሮ ተለምልሞ ሲወጣ ብቻ ነው። ዝም ብሎ ዛሬ የሚነቅሌ ነገ ትተክላለህ። እዛ ተክለ እዛ ትነቅላለህ። እዛ ነቅለ እዛ የሚተከል ሆነ ማደግ አይቻልም። ችግር ነው። ለማደግ ተተክሎ መኮተኮት አለበት። ስፍራ ያለማወቃችሁ ነው። ከሰው በታቸው ናችሁ። ሚኒ ሰርቪስ ውስጥ ቢታገለገል ይጠቅማል። አንድ አንድ ሰዎች አሉ እኮ ፖለቲከኛ ቸርች ገብቶ የሚያማስሉ አሉ። ሰውየው ፖለቲከኛ ቸርች ገብቶ ግን ያማስለዋል። እጁ ለምን አለው የሚያክል ያክል መማሰያ አለው። ሰውየው ቦታው እዛው እዚህ አይደለም። ዞን እዚህ ግን በቃ ይፈለገዋል። ፓስተር ማውን ይፈለገ ቸርች ውስጥ ይሆናል። ከዛስ በቃ ቦታ እንስጣለን። ቦታ ከተሰጠ በኋላ ምን ይዞ ገባል? ማማሰያ ይዞ ገባል። በሎ ግባ አንተ ወንገላይ ግባ፣ ፓስተሩ ግባ፣ እስኪ ውስጡ ግባ። አዎ ነቢዩ ግባ አንተ እስኪ እዚሙም ግቡ እዚህ እስኪ አንኳሮች ነው ግቡ፣ ግቡ፣ ግቡ። እ ጻሎተ ቡድኖች ግቡ። እዚህ እስኪ ለማሰላቹ ነው ያማሰላዋል። ምክንያቱ ቦታ አይደለም። ማማሰላ አለበት ዛቃ በላይ ነው እንጂ ቸርች አይደለም። ቦታ ያለማወቅ ቸርች ገብቶ የሚያማሰሉ ሰዎች አላቸው እኮ። ቦታችሁ እኮ አይደለም አይደለም። ቦታ ፍሬ መፍራት የሚችለው ካለሆነ ፍሬ አይፈራም። ወደ አንተ ሰው አይጣጋም። ለምንድነው ሰው ወደ እኔ የማይጣጋ አትበል። ቦታ አይደለም። እግዚአብሔር በጎች ላንተ አሳልፎ አይሰጥም። ምክንያቱ ቦታ አይደለም። በጎች እንደታገኛል፣ ቦታ ሲሆን እኮ ነው በግ የሚያገኙ። አደነ ቦታ ከለሁንኩ፣ እግዚአብሔር ደግሞ ለበጎች ስለሚጠነቀቅ አሳልፎ ለአንተ አይሰጥም። ምክንያቱስ መጫወቻ ስለምታደርግ እግዚአብሔር እኮ ከነገር ሁሉ በላይ የሚጠነቀቀው ለበጎች ነው። እንትን ብሎ በጎቼ ድምፄ ይሰማሉ ይላል። ምክንያቱም ድምፁ የሚሰማ በግ ነው ያለው ኢየሱስ። እስኪ አንድ አሜን በል እስኪ ጨበጠ እርግና። ድምፁ የሚሰማ በግ ነው ያለው ኢየሱስ ብሉት። ሰካራው ይመጣል አንተ ጋር። አይ ሰካራ ነው ምንም ችግር፣ ማስተማርስበት ሰውየው ውስጡ የኢየሱስ ፍቅር ስላለ አንተ እንዳዩ ይጠላዋል። ለምን ጠላት በል ፊል ያርጓል ነገር አንተ ሰካራ መሆኑ ታውቃለህ። ሰውየው እግዚአብሔር ያወራለታል ተቀምጦ ከዛ የባሰ እንዳይሰከር እግዚአብሔር ምን አድርጋል? ይጠነቅቅለታል። በጎቹ ናቸው። ስለዚህ ቦታችሁ የሚረጡ ያለ ቦታ አትለወጥም። ሸብሻቢ የሆነ ትቀራለ እንጂ አትለወጥም። እርግጠኛ ነህ አትቀየርም፣ አትለወጥም፣ ምንም አትሆንም። ጉልበትና ዕድሜ ትጨርሳለች እንጂ አራት ነጥም የሚነገርልኝ እኔ ነቢይ መሆን ቦታዬ ነው። ከእኔ የሚበልጡ የተማሩ አሉ። ከእኔ የሚበልጡ አማርኛ የሚችሉ አሉ ከኔ በላይ የሆነ እንግሊዝኛ የሚያወሩ አሉ። ከኔ በላይ የሆነ ሰዎች አሉ። በአካዳሚም ከኔ የሚበልጡ ሰዎች አሉ። ግን ቦታ ነው ምክንያቱ። ከኔ በላይ አሉ። ምን ያሉ አካዳሚ እውቀት ያሉ አሉ። ከዛስ አገልግሎት ልምድ ያሉ አሉ። ከዛስ ኮንዲሽን ያላቸው አሉ። ከዛስ ማዳመጫ አቅም ያላቸው አሉ። በጣም ስማርት ደግሞ አማራኛ መናገር የሚችሉም አሉ። አማራኛው ትጋግራለ እንጂ ያለ ቦታ ግን አትለወጥ። ቦታ ያስፈልጋል ለማደግ። ያለ ቦታ አታድግም። ያለ ቦታ እድገት የለም። ያለ ቦታ ምንድን ነው? አጠፍቶ መጠፋት ነው። ታጠፋለ፣ ራስም ትጠፋለ። ስለዚህ ምን መሆን አለባችሁ? በድፍረት በጌታ ፊት አትቁሙ። ድፍረት ሌላ ነው። ከዛስ ፍራት ሌላ ነው። ኤውስሙ እኔ በኮሊንግ ማገልገልና በድፍረት ማገለገል ይለያል። በኮሊንግ ከሆነ ከእግዚአብሔር የትም አልል በድፍረት ከሆነ የፈለግኩ ቦታ ዳለሁ። የሚደፍርበት ምክንያት የሚፈልገው ነገር ስላለ፣ የሚፈልገው ነገር ካገኘ አገልግሎት መቶ ይችላለሁ። የሚፈልገው ነገር ካገኘ ሚናገባል ይችላለሁ ይችላሉ። ምክንያት ድፍረት ሳይሆን አገልግሎት ኮሊንጌ ነው። ወደ አንቺ ስፍራ ስትደርስ መራራ ነገር አለ። ከመረረ ስፍራ ነው። ካልመረረ ግን ስፍራ አይደለም። እግዚአብሔርማ ስፍራሽ እንደሆነ መጀመሪያ መራራ ነገር ነው የሚያቀርብሽ። ጠጭ ይላል። ምክንያቱስ መራራ ነገር ስታሸነፍ ነው ጣፋጭ ነገር የምትጠጪ። እስኪ ብዙ አገልጋዮች ያቸው ሳይሳካቸው በፊት ላይ ለሚሳጭ ሚስቱ ስትወልድ ሚጥሚጣ ቢፌ አድርጎ ያቀርባል። አገልጋዩ ሰባት ሚጥሚጣ ገዝቶ ሰባት ሳይኑ ውስጥ አስገብቶ ሚስቱ ምንድን ነው ሳይኑ ባየች ጊዜ ነው ደስ ሚላ። ሸተተ ቢፌ ስትል ችግር የለም ሰራ ላለዳል። እዛ ውስጥ ሚጥሚጣ ነው፣ ያ ውስጥ ሚጥሚጣ ነው ቢፌ ይከደውነዋል። ይሄው ይላል እንዳለቆ ሳይኑ ሁሉ ሚጥሚጣ ነው። ምንም ውስጥ የለም ይግብ የለም ወይ ደግሞ አንድ አንድ አቦ ነው ያለው። ሳይኑ በማየት ብቻው ደስ ብሏ ሽታ በቃ ጠፋልኝ ትላለች። ሰውየው የሚበላ የሚቀመስ የለም፣ ሚስት ግን አለ። አገልግሎቱ ግን ኮሊንጉ ነው። ሌባ ቢሆን፣ ሃንገሪ ቢሆን፣ አንቆ የሚበላ ቢሆን፣ ሰርቆ ሚበላ ቢሆን ይችላል። ግን ባለበት ቦታ አይችልም። ወንጀለኛ ሆኖ መብላት ይችላል። የገባበት ዓለም ግን እንደዚህ ማድረግ አይችልም። ሰውየው በገባበት ዓለም ብሎ ለሚስቱ ምጥምጣ ቢፌ ያቀርበዋል። ምክንያቱስ የሱ ቦታ መሆኑ አውቆ እቺ ችግር አልፋለሁ እግዚአብሔር ያለኝ ጋር ደርሳለሁ ብሎ ቦታው ላይ ቁጭ ይላል ያ ሰውዬ ዛሬ ሚስቱ ምትነዳ ምንድን ነው ሬንጅ ሮቨር ምክንያቱስ የሚጥምጣ ዘመን ተገለበጥ እስኪ አንድ አሜን ሄሊኮፕተር አላቸው ምክንያቱስ ባይቆይ ዝም ባይል ባዳመጥ እዚህ ቦታ አይደርስም። ኖአሚም እግዚአብሔር ያለመሰማት ነው ባሉም ልጆቹም እዛ በሞአሚ ምድር የቀበረችው እግዚአብሔር ያለመሰማት ዋጋ ያስከፍልሻል። ቦታ ያለማግኘት ደግሞ ዋጋ ያስከፍላል። የብዙ አገልጋዮች የብዙ ሕዝቦቹ ችግር ቦታችሁ ላይ ያለመተከል ነው። ቦታ የላችሁም። አድራሻ የላችሁ። ዝም ብሎ እንደ ወፍ እየበራችሁ ነው የምትሉ እየበራችሁ ምክንያቱ ምንጭ የፈለቀ ቦታ ሁሉ ትዳለ ምንጭ ስለፈለቀ እኮ አጠጣ በተቀመጥበት ቦታ ምንጭ ይፈልቃል። ጠበቅ አንድ ወንድማቸው የኛ ወንድሞች ገዳም የዛ ገዳም የዛ ገዳም የዛ ገዳም የዛ ገዳም ይሄዳል እዛ ገዳም ያለው እዛ ገዳም ያለው አምላክ ግን አንድ ነው። አንደስታን ነው የሱ የነካ አይደለም። ቢያምኑ ግን አንዱ ገዳም ግን ቁጭ ብሎ ይፈወሳል። አይፈወስም። ምክንያቱ ሰባት ገዳም ዙር ስምንት ገዳም ዙር አንድ ነው ግን አምላክ ቤተ ክርስቲያን እንደ አዙሪት የምትዞሩ ሰዎች እንደ አዙሪት የምትዞሩ ሰዎች ችግራችሁ ከበረከታችሁ እየጎደላችሁ እንጂ ወደ በረከታችሁ እየገባችሁ አይደለም። አንተ ጋር ያለ ለአንተ ራሱ ያልገባ አዙሪት አለ። አዙሪት ስላለብህ ያቺ አዙሪት ነው አንቺ የሚያዞረው። ወደ ይሁዳ ምድር የምልመለሱ በመንገድ ሄዱ ነዋምና ምላቶቿ ሂዱ፣ ወደ እናቶቹ ቤት ተመለሱ። በደህና በሞቱት እንዳደረጋችሁ እግዚአብሔር ምቸርነት ያደርግላችሁ። እግዚአብሔር በየ ባሉታቸው ርፍትም ስጣቸው፣ ሳመቻቸው፣ ድምፃቸው ከፍ አድርገው አለቀሱ። እነርሱ ከአንቺ ጋር ወደ ሕዝብሽ እንመለሳለን አላት። ኖዋሚ አለች፣ ልጆቼ ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉ እኔ? ልጆቼ ሆይ ምክንያቱም ባሎቻችሁ ሞተዋል ማለት ነው። ይሄ ባሎቻቸው የሞቱ ሴቶች ናቸው። ባል ባለማግባት አርጅቻለሁና ሄዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ቢያገባ ወንዶች ልጆች ቢወልድ፣ እነርሱ እስከሚያድጉ ድረስ ለዚህ ሴቶች ግን ባሎች የኑአሚ ልጆች ናቸው ሞተዋል። በሙአሚ ምድር ተቀብረዋል። ስለዚህ ሴቶቹ ወደ ቤተሰቦቻቸው ሂዱና እዝጋቤል ከእናንተ ጋር ይኖር ነው የሚሉት፣ ምትለው እነሱ ደግሞ አንዷ ደግሞ ልድም። ይህ የእዝጋቤል ቃል የተጻፈ እንድናይና እንድንኖርበት ነው። ግን ቦታችሁ አውቃችሁ ነው ምትኖሩ። ያለ ቦታ እኮ ዋጋ እየከፈላችሁ ነው። አንዳንድ ሰዎች አላቸው በድም ከበላ ይፈነዳል። ቦታ አይደለም ቦታ የሆኑ ሰዎች አውሮፕላን ገዝተው መርከብ ገዝተው ጀት ገብቶ ብዙ ኖሮ ብዙ ፋብሪካ ኖራቸው ስታያቸው ህቃ ሁሉ ማኪናቸው ሁሉ እንደ መጠቀሚያ ነው የሚያዩ እንደ ዝና ያዩ። ቦታ ያለሆኑ ሰዎች ለሰባት ወደ ጫማ ቢቀየሩ ይፈነዳሉ። የሚያስፈነዳቸው ግን ያለ ስፍራ ነው። ያ ሰው ግን ጫማ መቀየር አልነበረም። እዚጋ በጫማ እንዲቀየር አልፈለግም ሰውየው። ምክንያቱም ቦታ እሱም የቀየረበት ጫማ ቦታ ቦታ አይደለም። ቦታ ያለማወቅ ነው ጣጣ ውስጥ የምትገቡ ቦታ ያለማወቅ ነው የምትበጠበጡ ዳራስወንክብክት ቦታ ያለማወቅ ነው። ዛሬ እዚህ አላችሁ ለአንተ አሁን ጸለብኩት እግዚአብሔር የብረቱ መዘጋ በአንተ ፊት ከፈተ ብዬ ሸኘው እሺ፣ ተከፈተ ብሏል እዚህ አለው ፕሮፌት። ሌላ ቦታ ደግሞ ስትሄድ የእግዚአብሔር ቤት ሰው የዛሬ አንድ ወር በፊት ላይ የማትወጣበት ፈተና አለ የእግዚአብሔር ቤት ሰው፣ ስበር ስበር ስበር፣ አለው እዛ ደግሞ ስትሄድ ደግሞ ሌላ ቦታ ደግሞ ስትሄድ መንፈሳዊ ይነግረኛል፣ ከባድ ጨለማ አለብኝ ለመሻገር ለመሻገል ይላል አንዱ ጋር እንከፍታለ አንዱ ጋር ጨለማ እናስቀምጣለ አንዱ ጋር ቀንበር አለበት ሰውየው። ይሄ ሁሉ ቀንበር እየሰባበረ እየከፋፈተ እየሰባበረ 30 እና 50 ዓመት ይፈጃዋል። ምክንያቱ ተከፈተ ተባለበት ቦታ ቢቀመጥ ሌላ ፕሮፌሲ ነው የሚጠበቀው ቦታ ቆ ያለማወቅ ነው ይሁሉ ዋጋ የሚያስከፍላቸው በፕሮፌሲ ነው የምታምነው እዛ ጋር በስፍራ ያምናል። ቢመጣ አንቺ የት አገኝሻለሁ ላል ቢመጣ እዛ ጋር የት ነው የሚያገኝሽ? ችግራችሁ አትቁጠሩ። አንተ ላያለው ችግር ይወቅ አገልጎት በር ከፍቶላችሁ ከፍ ያደርገ እግዚአብሔር ከፍ እያደረገ ከሰዎች ጋር የሚያስታውቀ የሰዎች ደግሞ ፍቅር የሚየሰጠ ምንት ነ አለ እግዚአብሔር በሱ በኩል አንቺ ጎበኝ ተሆነ ልክ እንደ ሱ በሱ በኩል ነው ጎበኝ እግዚአብሔር ብለ እንጂ ልክ ከጎበኝሽ በኋላ ይመጣ ባለና እሱ የሚለብስ ሱፍ አናት መለብስ ትፈልጋለ። የእሱ ጸጉር አናት መቆረጥ ትፈልጋለ። እንደ እሱ አናት ፋሽን መለብስ ትፈልጋለ። ያን ጊዜ ነው ሚስቴክ ውስጥ ገብቷል። ምክንያቱ ደረጃ አይደለም። እግዚአብሔር እኮ እያወጣ ነው። ትናንት እኮ ጫት ቃሚ ነበርክ። ዛሬ ግን ከዛ ማስመር አስወጥቶ የሚያደርገኝ ነው፣ እያስወጣ ነው። መጠበቅ አለብ አንተ ዩ ሃቭ ኔሽን አንተ የሆነ ሕዝብ አንተ እየጠበቀ ነው። ለዛ ሕዝብ ደግሞ እግዚአብሔር አንተ እያዘጋጀ ነው። መንፈሳ አባት የተሰጠ ደግሞ እዝጋ የሚለመን ፈልገው ነው። አንተ ሕዝብ አለብ ለዛ ሕዝብ ነው ለዚህ አባት የሰጠው። መንፈሳዊ አባትና መንፈሳዊ ልጅ ማለት የአንድ ቸርች ተከታይ ኦር ቸርች ሙሎንጌ ትችላል፣ መከነሆን ትችላል፣ ቃሊቶሆን ትችላል። እዛ የሚያስተምረው ፓስተር እዛ የሚያስተምረው ቀስ ከአንተ ጋር ኮቨኒንት አለ። ስለዛ ቀስ መራት አንተ አትችል። ምክንያቱ ከአንች ን ጋር ምን አለው? ክዳን አላቸው። ምክንያቱ ምንድን ነው? አባት ነህ፣ እሱ እያስተማረህ ነው፣ እሱ አንተ እየመገበ ነው። ስለዚህ አንተና እሱ ማልም አለው፣ አንድ ላይ አስራቸው ክዳን አለው። ያ ክዳን ስላለ ስለዛ ቀስ አታውራ። ምክንያቱስ ቢያጠፋም አታወራም። ሂ ኢስ ፋዘር አንተና እሱ ማ ያለው ኮቬኔንት። አንቴና አንቴ ነው፣ ማወቅ አለባችሁ። ሌላ ሰው ከውጭ መቶ አንቴ ላይ ቢያወራ ኢግኖሪ ማድረግ ያለብሽ አንቺ ነው። ምክንያቱስ በየእሁዱ መጽሐፍ ቅዱስ ይዞ መቶ የሚያስተምረው እሱ ነው። አንቺ ላይ መቶ የሚያወራ ሰውዬ መቶ አንቺ ያስተምረሽ እኔ ለምንድን ነው ስለ መከኔሱስ ቤተክርስቲያን ለምንድን ነው ማላወራ? መካኔሱስ ቤተክርስቲያን ውስጥ ተወልጄ መካኔሱ ቤተክርስቲያን ውስጥ አድጌ መካኔሱ ቤተክርስቲያን ውስጥ ቆይቼ መከነስ ቤተ ክርስቲያን ውስጥ ተቀብቼ መከነስ ቤተ ክርስቲያን ውስጥ እያገለገልኩ ነው የወጣው አሁን ስለ መከነስ ኪፉ የሚያወራ ሰውና ስለ ኤልጄ ቤተ ክርስቲያን ኪፉ የሚያወራ ሰው ለኔ አንድ ነው በነፍል ለፍት ላይ ምክንያቱም እዛ ውስጥ አባቶች አሉኝ እኔ ያስተማሩ ባለፈው የመከነስ ፕሬዝዳንት እዚህ ሲመጣ እኔ ያስተማሩ ነበረ ፕሬዝዳንቱ ምን አለው ከኔ ጋራ ኪዳን አለን ኮቨነንት አለ መከነስ ቤተ ክርስቲያንና እኔ ምን አለው ኪዳን አለው ደህንነት ያስተማሩ እነሱ ናቸው ኳያር ያርጉ እነሱ ናቸው ወርሺፐር እንደወጣ ያደረገ እዛ ቸርች ነው። ግል ዘማሪ የሆንኩት እዛ ቸርች ነው። ማይክ ይዤ መድረክ ላይ ወጣ እዛ ቸርች ነው። ማስተማር የጀመርኩ እዛ ቸርች ነው። እዛ ሆኜ የተቀባው፣ እዛ ሆኜ መጽሐፍ ቅዱስ ተማርኩት፣ እዛ ሆኜ ዩኒቨርሲቲም ገባው፣ እዛ ሆኜ አደግኩት። ሲበራ ደግሞ ነቢይ መሆኔ ደግሞ ካወቁት ነገርኩት፣ ባረኩኝ፣ ወጣው። ከሆነ ቸርች የሆነ ቸርች ስትመጣ ስለዛ ቸርች ስም አታጥላሽ። እዛ ቸርች ውስጥ ደህነ ተምራል፣ እዛ ቸርች ውስጥ ተጠምቃል። እዛ ቸርች ውስጥ ዛሬ እኮ የነቢያት አገልግሎት ያስፈልግናል ብሌ ነው መጣው እዚ መጣ እንጂ እዙ ተተከል ግን፣ የዛ ቸርች መልካምነት አትርሳ። እዛ ቸርች አንተ ዓለማዊ በነበር ጊዜ ወንጌላ ያለ ቤት ድረስ እየመጣ አንቺ ያስተማረው ሳትከፍል አስተምሯል። ምክንያቱ ስለ መንግሥት ሰማይ ስለገባ ያራሴ ተባካይ ረሳችሁ ነው። ይሄ ስትረሳ ነው አንተ ራሴ የምትረሳ። የወጣ ቤተክርስቲያን ጀጅ ማድረግ አትችልም። ያ ገጠር ውስጥ መጥቶ ጫማው ውሃ ይበስብሶ አንተ ያስተማረ ወንጌላዊ ዝጋብር ያውቃል። ሰባት ወር ተቀጥቼ ያውቃለሁ። መለያ ለብሼ መደረክ ላውጣ ስል መድረክ ላይ እንደከነ መለያ ተቀጥቼ ያውቃለሁ። ሰባት ወር ሲቀጥኛ መለያችን አስቀምጠ ሰባት ወር ቁጭ ብለ ቃል ብቻ እንሰማር ቸርች እየገባን ሌላ ምንም ሳናደርግ ከሰባት ወር በኋላ ጸባች አይቶ መደረክ ላይ እንፈታለን፣ ይፈታሉ። ከዛ አገልግሎት እንጀምራለን ምንድን ነው ስፒሪችዋል ዲሲፕሊን መንፈሳዊ መታዘዝ፣ መንፈሳዊ መታዘዝ። ለዚያ እኮ ዛሬ ድንጋ ሲወረወር አይመታኝ። አንተ ከምታወራ በላይ እኔ የሚያውቀው ይበልጣል። ምክንያቱ እ እስ አን ሰት ወር ልቀት ትቀመጣለህ። እዚህ አትቀመጥም። እዚያ ቸርች ጅምን እየረገጡ ነው የሚገዙት እላለ። እኛ እንደዚህ አላለ። መተከል ያሳደጋል። አሜን በል። መተከል ጉራንጉሩ ውስጥ አይከትም። መተከል ራስህ እንድታቅ ያደርጋል። እግዚአብሔር በምን እንደጠራ ትረዳለህ። ነጋዴ ነኝ፣ መንግስት ሰራተኛን፣ አገልጋይ ነኝ፣ ወይ ደግሞ ወንጌላዊ ነኝ፣ ወይ ነቢይ ነኝ፣ ወይ ፓስተር ነኝ በሚባል ቋንቋ ትረዳለህ። ስትተከን ነው የምትረዳ። አንተ ላይ የሚገለጠው ነገር አንተ ባታወራም ሕዝብ ያወራል። ይሄ ልጅ ወንጌላዊ ነው ይላሉ። ይሄ ልጅ ሐዋርያ ጸጋ አለ። ምክንያቱ ሕዝቡ ያያል። በሚያየው ነገር ተነስተው ነው የሚያወራብኝ ያለ መተከል ግን መከራ ነው የሚያስከፍለው። ያለመተከል ችግር ነው። መተከል ግን ክብር ነው። እች ሴቷ እኮ ነብዩ ወደ ቤት ግቢ አለ። ባዶ ማሰሮ ከጎረቤት ሰብሰብ አለ። ወራኛ መተው በሩ እንዳንኳካ በሩ ዝግ አለ። ማሰሮ ሰብሰብና ከጥቂቱ ዛይት ሙይ አላት። ማንም ሰው መተው ብጠየቅሽ በርሽ እንዳይከፍታል። ሴቷ ነብዩ ሰማችና ቤቱ ገባችና በሩ ዘጋችና ሻካ ጀመረች። ምንድናት ባል ኢዳናት? ነቢዩ እንዳለ ግን ለማድረግ ቤቱ ገባች፣ ባዶ ማስሮ ደረደረች፣ ዘይቱ መገልበጥ ጀመረች። ሲገለበጥ ሞላ፣ ሲገለበጥ ሞላ፣ ሲገለበጥ ሞላ፣ ሲገለበጥ ሞላ። ምክንያቱስ ስለተተከለች፣ ተተከለች። በዝጋበ ቃል ላይ አንተ ህይወት ላይ ችግር እያለ ለኑሮ እንዴት ነው የምትጸለዩ? አንተ እኮ አልተተከልክም። በጌታ በኢየሱስ ስም ዛሬ መተከል ይሁንላችሁ። መተከል ይሁን መተከል ይሁን መተከል ይሁን፣ አሜን። እግዚአብሔር መሰማት ይሁን፣ አሜን። እግዚአብሔር ቤት ውስጥ መቀመጥ ይሁን። እንደ እግዚአብሔር ቃል መኖር ይሁን። እንደ እግዚአብሔር ቃል መውጣት ይሁን። እንደ እግዚአብሔር ቃል መግባት ይሁን። አሜን። ኢን ጂሰስ ማይቲ ነም። ተፈጸመ።